ሰላም ሰላም፣ ውድ የቻናላችን ቤተሰቦች፣ ዛሬ ያበደው ፍቅሬ የክፍል ስድስት ሆነና ተይዘናችሁ ቀርበናል። በክፍል አምስት እንደዚህ ብለን ነበር ያቆም ነው። ዮናታንና የትናየት ሲያወሩ የትናየት እንዲህ ብላ ትጠይቀው ነበረ። ዮናታን እንደምናስበው አይነት ሰው አይደለም አልኳት ማለት አለችኝ ግራ ተጋብታ። ማለትም ከየትናየት ጋር ያለችው ግንኙነት እኛ እንደምናስበው አይደለም። እኔም እኔ ምንም እየገባኝ አይደለም ቢኒ ምንድን ነው እያወራ ያለው አለችኝ። የሩታ ተደጋጊ ነግርሻለሁ። ዮናታን የያዝነው ክፍል ድረስ መጥቶ እንድናወራ ጠየቀኝ። ክፍል አምስት እዚህ ከዚህ ድረስ ነበር ተርከን ያቆምነው። ዛሬ ክፍል ስድስት እንደዚህ ዘላችሁ ቀርበናል። መልካም ቆይታ። ወደ ክፍል ስድስት አልፈናል። እሺ ብየው ተያይዘን ወደ ሆቴል በራ መራ ባራ ምራ እናም ቁጭ ብለን ያልጠበቅኩን ነገር ነገረ። ይቀጥል ምን አለ አለችኝ ሩታ ምሽት ስምንት ሰዓት ላይ ነው ስምንት ሰዓት ላይ በቃ ከሌሉ ስምንት ሰዓት የሆነውን ሁሉን ኔ የምተረክላችሁ ማለት ቢኒያም ነ ከዩናታን ጋር ወደ ባሩ ከወረድም በኋላ መጠጥ አዘዝና የውል ቢሆንም ተረጋግተ እንድሰማይ ከቻን እንድታግዘ ይፈልጋሉ አለ። ለማንኛውም የምትለኝ ልስማ። እስከዚህ ድረስም እንኳን አብሬ የመጣው ድጋሚ ከአስተማሪ ኤፍ እንዳያስጠቅፍኝ በሚል ፍራቻ ነው። ሁሉም ሰው የሚያውቀው እኔ ሴት አተራመሽ እንደሆንኩ። በእርግጥ እውነት አላቸው። እግር ከማይባሉ ሴቶች ጋር ግንኙነት ነበረ፣ ግን ነበረ ነው። ከሁለት ዓመት በፊት በመጀመሪያ እይታ አንዲት ልጅ ልቤ ውስጥ ገባች። እናም ልክ ለሌሎች እንደሚሰማኝ ተራ ስሜት ነበር ብዬ ይደብሩ ሕይወቴን ለመቀጠል ሞከርኩ፣ ግን እንደ ድሮ መሆን አቃተኝ። ለተወሰኑ ጊዜያ ስወዘገብ ከረምኩና ፍቅርን እንዴት መግለጽ እንዳለብኝ እሷን የኔ እንዴት እንደማድረግ ማሰብ ጀመርኩ። ልዩቷ ኮስታራ እና የማያስቀርብ ፊት ነው ያላት። ያለኝ አማራጭ አብራት ከምትማራቸው ማራቸው ሴቶች ስለሷ ሊነግረኝ የሚችል ሰው ፈልጌ መቅረብ ነበር እናም የትና የትናየትን ቀረብኳት። ሰውየው ስለምን እያወራ ነው? እዚህ ጋር መምህር መሆኑን ረሳሁ፣ እንዴ አልኩኝ በውስጤ ቢኒያም ለእኔም ሁሉ ነገር የተገለጸልኝ ዛሬ ነው። እናም ከቻልክ ተረጋግተህ ስማኝ። ከየትናት ጋር ከተቀራረብን በኋላ በተደጋጋሚ ቢሮ እየጠሯዋል ስለ ሩት እንድትነግረኝ አድርግ ነበር። ምን እያልክ ነው? ሩትን አንተም ታፈቅራታለህ ማመን ከበዴ አዎ ያው በመጀመሪያ እይታ ነበረ ያንበረከከች ለማንም ሴት እንደዚህ ሆኝ ያለው የኔ ብትሆን ብዬ በምና በምናቤ ስስላት የነበረች ነበረች በአካል ያገኘኋት እሺ ከዛ ምን ተፈጠረ አልኩት የትና የት እኮ ጠርቼ እንኳን ጠርቻት ሳልጠራት የመጣች ብዙ ነገር እንዳውቅ ረዳች። የምትረግረኝ ነገሮች ግን ሩዝ እንድቀርባት ሳይሆን እንደ ፈራትና እንድሻሻት ሸሻት ነበር የሚያደርገኝ። ምን ብላ ነው? በመጀመሪያ ከእሷ ጋር ኤሌመንተሪ ጀምረው አብረው እንደተማሩ፣ እንደምታየው ሳይሆን ውስጥ ውስጡን ወንዳ ተራማሽ እንደሆነች ነገረች። አላምን ስላት በማስረጃ አረጋገጠች። መቼ ነበር ያረጋገጠችን ማለት? ከዓመታት በፊት ከአንተ ጓደኛ ጋር ቤልጎ ሲገቡ በአይኔ በብረቱ አየሁ። እናም የምትለይ እውነት እንደሆነ አረጋግጡ ይወልህ ዮናታን ያየሁ እውነት ግን እንደምታስቡ አይደለም። ጓደኞች ባህል ፍቅር ከርቷት ሌላ ሰው ጋር ሆነች። እናም እሷን ማስቀናት እንደሚፈልግ ነበር። እኔም ለሩት ነገርኳት። እንቢ ብትል በግድ አሳመንኳትና ከዛ ከፍቅረኛ ይጋ። የምታይበት ሁኔታ ብቻቸው አብረው ወደ ክፍል ሲገቡ እንድታያቸው አደረግን። ግን አንተ እዚያ እንደነበርክ ማንም አላወቅም። እንዴት ስለታገኛቸው የትናይት ናት አላማን ስላት ከቢነህ ጋር ፍቅር ፍቅር እየተጫወቱ ነው። የገዛ ጓደኛዬ ጋር ትማግጥ አለች። ማረጋገጥ ከፈለግ ከፈለክ ብላ ወደዚያ ቦታ ወሰደች። እኔም እኔ ባይኔ እንዳያደረገች በሰዓቱ ራሴን መቆጣጠር አቅቶኝ ነበር እናም። እሷን ልደበድብ እሷን ልሰድባት ስራመድ የትናየት አስቆመች። ከዚያ በኋላ የምትለኝ ሁሉ አምናት ነበር እስከ ትናንት ድረስ። አሁን ግን ሁሉም ነገር ከራሷ ከሮት ማረጋገጽ ነው የምፈልገው። ነገሩን ካሰብኩት ውጭ ሆነብን። የትናየት ተንኮለኛ ብትሆንም ይህንን ያክል ርቃ ትሄዳለች ብዬ ግን አላሰብኩም ነበር። እሺ ሌላስ ምን ነገረችን አልኩት። አንተ ፍቅረኛዋ እንደሆንክና አዲስ አበባ ከሌላ የወለደችው ልጅ እንዳለቻት ምንድነው የምታወራው እኔ ከሩት ጋር አብሬ እንደምታይ ፍቅረኛ ፍቅረኛዋ ብትለኝ እሺ ግን ልጅ የት ፈጥራ ነው የነገረች ኪሱን በርብሮ የሆነ ፎቶ አወጣና እጄ ላይ አስቀመጠ ሩት ልጅ አቅፋለች ግን እኮ እህቷም ልትሆን ትችላለች ካልኩት በኋላ ለናትም ለአባቷ አንድ ለናትም አንድ ብላ እንደነገረች ትዛለኝና የነገረኝ የነገረችን ነገር ትዛለኝ አይደለችም ልጇ ነች። ይህንን ይንና አረጋግጫለሁ። ግን አንተ እምታውቀው ነበር ይመስል። አረ በፍጹም። ግራ ያጋባይን ፎቶን ተቀብለን ወደ ኪሶ ከተተ። ቢሆንም ይን ጉዳይ ይህ የኔ ጉዳይ አይደለም። ለሷ ያለኝ ፍቅር ያለፈውን ታሪክ ሊቀይር አይችልም። የሚያሳስበኝ የሚያሳስበኝ አሁኑና አሁኑ ነው። ግንባሩና ሸታሸት እያደረገ ትንሽ ከቆየ በኋላ ቢናም፣ አንድ ጥያቄ ልጠይቅ እና አምሳቷሽ መልስልኝ አለ። እሺ ጠይቀኝ አልኩት። ከሩ ጋር ፍቅረኛሞች ናችሁ? አይደለን። ፈገግ ሲል አየሁት። እሺ ታፈቅራት? አለ። ከንግግሩ እኩል ደነገጥኩ። አይ አላፈቅራት መሬት ተንበርክኮ መሳም ነበር የቀረው። ደግሞ ደጋግሞ ፈጣሪን አመሰግን። ሁኔታው ሳይ የነገረኝ ሁሉ እውነት እንደሆነ ገባኝ። እኔም አንድ ጥያቄ ለጠይቀ አልኩ። አይቀኛለ። በፈገግታ ተሞልቶ የትና የት። ፍቅረኛ ካሮሎች ወይም የሆነ ግንኙነት ከሌላችሁ እንደዚያ ተጣብቃ አንገት ስስም ሳያስጨርሰኝ! እሱ ለእኔም የሚገርመኝ አጋጣሚ ነው። ሩት እኛ ወደ ተቀመጥንበት ስትመጣ እኩል አየናት እና የትናይ፣ ሳላስበው ግምግም ብላ ሳመች። ደንግ ደንግጬ ስለነበር ያስቆማት አልቻልም። ምን እያደረግሽ ነው ብያት ዞር ስትልልኝ ሩት ቆማ አየችና ወዲያውኑ አንተ ነክተህ ወሰድካት እንጂ ምንም አይነት ግንኙነት የለንም፣ ቢኖርን ለመኖ አሻለሁ አለኝ። ወደ የያዝነው ክፍል ከተመለስኩ በኋላ ለረጅም ሰዓት ወስጄ አስብ ለማሰሞከ ከሁሉም ከሁሉም አንድ ነገር ደጋግሜ አቃጨለብኝ። አይምሮ አይምር ውስጥ እሩት እንታፈቅራት አለ ሚለው ነገር ደጋግሞ ጭንቅላት ውስጥ ያቃጭል ጀመር። አዋ ፈቅራት አለ አልኩም ጮ ልክ እናንተ መጀመሪያ ያየዋት ቀን ነበር ልቤን የሰረቀችው። ግን ምን ያደርጋ እሷ የምታፈቅረው አንተን። ወዲያውኑ በንግግር ደንግቼ ዝም አልኩ። ደግነቱ ከራሴ ውጪ የተናገርኩትን ምንም ሊሰማኝ አይችል። ፍጥት እንዳልኩ ይነጋ ከራሴ ጋር እስማማ አልስማማ አልቸልኩ። እውነት ነው፣ ሩት የሌላ ሰው ስትሆን ማየት እችል ይሆን? ሩት ሩት ነኝ ሩት ፍንድቅድቅ ብያለው። ከዚያ የበለጠ ምን ሊያስደስት ይችላል? በሚያፈቅሩ ሰው መፈቀር ኔ ምን አዲስ ነገር አለ? ምን ከነገር ነገሮች ሁሉ የሆናታን ያፈቅረሻል የሚለው ሙሉን እኔነቴን ተቆጣጥሮ ሩት ደስታሽን ላበላሽ ፈልጌ ሳይሆን እባክሽ ጥያቄ መልሽልኝ ብሎ ጮኩሎ ተናገርም ምን አልከኝ? ብንዬ በራሴ ሰው ሰዋዥቅ እኮ ምን እንዳልከኝ አልስቧው ነበር አልኩት። ልጅ አለሽ? ከመደንገጥ የተነሳ ከተቀመጡበት ተስፈንጥሬ ተነሳው። ሩት እንደ ጓደኛ የምታየኝ ከሆነ እውነቱን ንገሪ፣ ልጅ አለሽ? ከተቀመጥኩበት ተነስቼ እጄን ያዘኝና እንድቀመጥ አደረገኝ። ከዚያም በተማጽኖ አይን አይኔን ያየኝ ጀመር። እባክሽ ሩት፣ ላስጨንቅሽ ፈልጌ ግን ዮናታን ፎቶ ሲያሳየን ተጠራጠርኩና የባሰ ደነገጥኩ። ምን? ዮናታን ያውቃል? አዎ፣ እሱን የነገረኝ ስነግርሽ እኮ አልሰማሽኝም መሰለኝ አለኝ። ልጅ ያላት ሴት ማን ሊፈልጋት ይችላል? በዚህ ምክንያት እሱን ላጣው ነው ብዬ እንባዬ ኬት መጣ አሳልም ዱብ አለም። አዎ ይህን አዎ፣ እውነቱ ነው ልጅ አለኝ። አዎ አዎ፣ ይኸው፣ ይኸው ቢንዬ ብዬ ማልኩለት። የት እንዴት ማለት ብሎ ብዙ አይነት ጥያቄ አይኑ ላይ እየቀብጣጠረ ጠየቀኝ። ጠየቀ ከውስጤ አንዳች ነገር ፈንቅለው የወጣ እስኪመስለኝ ድረስ ባይል ተናገርኩት። ዝርዝሩ ዝርዝር አይደለም ለአንተ ለራሴ ደግሜ ደግሜ ልነግረው እና ለዮናታን ቢሆን ንገረው እሺ። በጣም የመወዳት ልጅ አለች። ግን ስለ ልጄ የት፣ እንዴት፣ ከማን ወለድ የሚለውን ጥያቄ የሚጠይቀኝ ከሆነ አጠገቤ እንዳይደርስ ንገረው። አጠገቤ እንዳይደርስ አንተም ብቱ እዚህ ትጨምራለ እንደዚያው ከተቀመጥኩበት ተነስቼ ያለቀስ ወደዶ መልኩኝ። በር ላይ ስደርስ የሮም ጓደኞቼ እንዳያውቁብኝ እንባይን ጠራርጌ የገባው የለበስኩትን ቱታ በቀሚስ ቀይሬ ነጠላዬን አንስቼ ወደ ቤተ ክርስቲያን ገና የውጭ በር ላይ ስደርስ እንደደረስኩ እንባይን ዘረገኩ። አምላኬ አምላኬ፣ ግን ለምን ያለፈውን ሕይወቴን ለምን እንድረሳ አታደርግኝ? ለምን ዛሬ ዛሬ እንደሆነ ሁሉ እንደ ፊልም አይሆን? ዛሬ ከእንቅልፌ በርግጌ በመነሳት ዛሬም ስለ ልጄ ሲጠይቁኝ ደስተኛ ሆኜ ስለ እሷ ከማውራት ይልቅ እሷ የተፈጠረችበትን አጋጣሚ መርገም። አምላኬ ከኔ አቅም በላይ ሆኖብኛል። እንዴት ባደርግ ነው ትናንትና ረስቼ ዛሬ መኖር የምችለው? ረጅም ሰዓት በንባና በል ተናገርኩኝ። ብዙ ዓመታት ቢቆጠሩም ደስተኛ ቤስን ቢኖረኝ ህልሜ የነበረው ህክምና እየተማርኩኝ ቢሆንም የህይወቴን ግማሽ ስኬት ትላንት ሊያስረሳኝ አልቻለም። ልክ ዛሬ እንደሆነ ሁሉ ያስፈራኛል። እንዴት ወንድ ወንድ የተባለ ፍጡር ላይ ፍቅር እንደቻልኩ ለኔም ጥያቄ ነው። ቢሆን ቢያንስ ግን ውስጥ ያለውን የትዝታው ወሬ እስካልተቀሰቀሰ ድረስ ለሰዎች ሰላማዊ የተረጋጋ ሰው ነኝ። ክላስ ረፍዶብኝ፣ በፍጥነት እየተራመድኩ ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ ሩት በዛብህ፣ እንኳን ደስ አለሽ። እርምጃዬን ገትቼ ወደኋላ ዞርኩኝ። የትና የት ናት? እባክሽ ክላስ ረፍዶብኛል። ፊቴን አዙሬ ሌስን፣ ዮናታን ወደ አዲስ አበባ እንደተዘዋወረ ሰማሽ አለችኝ። ክው ብዬ ቀረሁ። ምን አልሽ? ይህንን ሁሉ ቀን ሊያገኘ ሆነ ሊያዋራኝ የፈለገ ልጅ አለ ስለተባለ እንደሆነ ቢገባኝ እሱ የኔ እንደማይሆን ባስብ ከአይኔ እንዲርቅኝ ግን አልፈልግም። ሩት የሆኔ እንደሚወድሽ ከኔ በላይ ማንም ሊያውቅ ይችላል። የኔ ይሆናል ብዬ በአንቺ ላይ፣ በሌሎች ላይ ብዙ ተንኮል ሰርቻለሁ። ከአይኑ አምባው ሁሉ ብሎ ወረደ። ይቅርታ አድርግልኝ ሩት፣ ከልቤ ነው። ብዙ ነገር አድርጌብሻለሁ አንቺ እንኳን ለይተሻለ ወፍሽ ብዙ ነገር መምህር ውጤቶች እንዳይበላሽ አልጋ ድረስ ወድቅ ያለው የዶርም ልጆች ገንዘብ እየከፈል እዚህ መሆንሽ እንድታይ አድርጊያለሁ። ይህን ይህንን ብልሽ ጊዜ አይበቃኝም። እኔ ይቅር ባትኝ ችግር የለውም ስለሚገባኝ ነው። እነሱ ግን ይቅር ቢያቸው ሁሉም በደካማ ጎንያቸው ይጃቸው ነው። ወደ ጎን ስታይ ከእሷ በኩል ዞር ብዬ አዩቸው። ሁሉም ተደርድረው ቆሟት ያዩኛል። አንደኛው አመት እግሬ ስለወደቀች ሌሎችም ተከትለው እነሱን አንስቼ ዞር ስል የትና የት የለችም። ኦ የትና የት አልኩኝ ለራሴ አንድ አመት ላይ ሰርቼ ሰርች ያለው ያልኩት ኮርስ ውጤት ተበላሽቶ ያየሁትን መከራ ትዝ አስባለች። ዶርሜ ውስጥ ቢሆንም አንዳቸው እንኳን ጓደኛ ሊያደርጉኝ ፈቃደኛ አልነበሩም። በማደርገው በእያንዳንዱ ነገር ላይ